አንድ ቀን ዋሽቶ ያውቃል? ምን ለምን ተረጋ። አሁንማ ነገሩ ማናት? በቃ ዛሬ ደሞ ብሩኬ ሱሲ ማለት ነው። ትናንትና ዛሬ አይደለም። በሉ ሶሲ ወደ ቤት ስትሄድ ለህቱ ደውላለት ነበር። ሰምታችኋል እስከ መጨረሻው? አዎ ዛሬ ስትሄድ ለህቱ ትንሽ ነው የማየው

አራት ድራማ በጣም ነው የሚያምረው። በዚህ ብቻ ግን ማርያምን ዛሬ ላይ የገበይ ነገር ቢኖር ምን እንደሆነ ታውቃላችሁ? ድራማ እንደሆነ ነው። ማርያምን ቀልደኛ ጨጓራ ያለቀ አንቺ ከብሩኬ ጋር ወይኔ ግን ማለት ነው ማርያምን፣ ዳኒና እሷ እየተበቀሉት ነው የሚመስለኝ። ለምን እንድታጨለች? ሶሲ ስሜቱ እንዲገባት ነው ያደረጓት። ዛሬ እንኳን ደስ ብሎኛል ሶሲ። እንደው ትንሽ ነው ወይኔ! ወይኔ ወይኔ ወይኔ ዘንድሮ ወይኔ ወይኔ ባለፈው ስሜቱ በትራስ ሲስተም ደበደበው። ስሜቱን አይቶ አሳይታት ይለኝ ላ በባለፈው እኮ ሰው ስላለ ሰው ጋር ነው ምናም ምናምን ተብሎ ተረሳሳበኝ። ዛሬ ደግሞ ልክ ካሜራ ደቀና ስትገባ፣ እናንተ ፋራ ናቸው። እንደ ሰው ቁጭ ብሎ ፀጉሯን እየነካከል ምናምን ትላለች። ተቃጠለች እንዴ? ይሄው ስሜቱ ገባ። ጥሩ ነው። በቃ ከአንረን ነገ ብሩኬ ጭንቅላቱን ይዞ ይመጣል። ለምን ወይኔ ነው የማዘር አይመጣም። እንደ አሁንማ ተለያየን ብሎ ብዬ ሞኞቹ ተለያየን ስላለ ምንም አይናገርም። ድራማቸው ግን ይሄ በጣም ነው

ነው እግዚአብሔርን ድራማ ነው። እሺ ግን ማለት ነው የድራማው ስም ቢኖረው በጣም ምርጥ ነው። አሁን ነገ ፓርት ስሪ ፓርት ስሪ ነገ ይቀጥላል። እኔ ከዚህ በኋላ መነገድ አቆማለሁ። ወዲ ፈጣሪ በዛ ያሳየኝ

ስድብ ለሱ አዲሱ አይደለም። ስድብ አይበግራትም፣ እንደውም ያበረታታል። ስላላወቃችኋት የሄዳችሁት ስደቧት። እሱ ግን ለስድብ ቦታ የላትም ብሯትም አያውቅም። ግን ጥሩ ነው እየሄደችበት። አልተመቻችሁም። ማዝ እየምር ሲጀመር ማርያም፣ ይሄ ስራ ማለት ነው። ስሙ ይሄ ስራ ለቡርኬም ሆነ ለሀይሚ አይመጥንም። በቃ ላስ

ስልክ ሳደውልለት የት እንደሆኑ ሳትጠይቅ እንዴት ነው ብሎ ካሜራ ደቁ ነው የሚከል። እጅላችሁ በፈጣሪ ስም ጅላችሁ ጌታዬ፣ የእውነት እንኳን ተጣልተው ቢሆን ማለት ነው። በባለፈው ስትሄድ አሁን ሀይሚ ብቻዋን ነው ካሜራ የቀረጸችው፣ ግን ማሄ ነበረች። የሆነ ሰው ሳትይዝ ብቻዋን እንደማትሄድ እርግጥ አድርጋችሁ ጠንቅቃችሁ ማወቅ አለባችሁ። ካሜራማኑ ባሏ ነው። እናስባችሁ ነው። ካሜራማኑ የሀይ የሚባል ነው። እናንተ ትጃጀላላችሁ። እንደ ካሜራማኑ ባሏ ነው። ከዚህ በኋላ ማርያምን እንዳትፈገሩ መታችሁ፣ ከዚህ አትሳደቡ። ሀይሚ እንደዚህ ናት፣ ቡሩኬ እንደዚህ ናት አትበሉ። ስራ ነው፣ ይስሩበት። ምን ሰርተው ይብሉ። እነሱ ነገ ታውቀው ይመጣሉ። እኛን ማን ያስታርቃል? እቲ ቀልደ ነገ ጃኬቱ ጥሎ ይመጣል። አጅሬ ለምን ጃኬት ይጥላል ሲጀምር? አሁን ቡሩቄ እና ዳኒ ምን ብሎ ይመጣሉ? መጀመሪያ እኮ ይጀምሩት ነው አራ ዛሬ አብቅቷል። እኔ ነገርኳችሁ። በቃ ነገ ስሜቱን እንዲገባ አስረድቷል። ቡርኬም ስሜቱን ተናግሯል። በቃ ስለሚረዳት ነገ ሁላቸውም ይቅርታ ይባባላሉ። ግን ሌላ ረስ የለም በቃ ሌላ አጀንዳ እግዚአብሔርን ልቤ ምንም አልደነገጠም። እግዚአብሔር ነው የምላችሁ

ቅመማ ጀመረች ልሽ አካባቢ ትልታቃጥል። ማብቃት አለበት። ዛሬ ስሜቱን እንዲገባ ታደርጋለሽ ብለሽ ነው። ይቀጥላል፣ የምር ይቀጥላል። አሁን አልታረቅም ይላሉ፣ ይቀጥላል። አንቺ ግን ድርቅሽና ይበቃል በይ። እንደው የሚቀጥሉት አረ ይበቃል በሉ እናንተ። ረማመእጋማዚቆይ በእናታችን ነገር፣ አሁን እዚህ ጋ ቅዱ ማለት ነው። ቆይ ማዚ ያን የጠዋቱን እናውራ ማለት ነው። እርሱት ይን እርሱት። አንቺ የሃይሚ የብሩኬና ሃይሚ በግ ማለት ነው። አውሪ ወይ በሉ አሁን